አላህም እንዲህልናል፣ አላህን ትገነዘቡና በርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ ኑ ባላህ ቃል ያላህን ተአምርና ግስ ህክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። የረገመኝና ከልጅነት ያሳደገኝ ጠንቋይ ተዋርዶ ሞተ! የተውሂዶ አርበኛ መኪያ ከሳዑዲ ክፍል ሶስት ሰው ሰውን ለመበቀል ካለው ጉጉት የተነሳ ማለት ነው። በጣም በጣም ብዙ ወንዶችን አያለው ከሴቶች የቁጥር አንጻር፣ ከአዲስ አበባ አሊም የተባሉ ሳይቀሩ ይመጣሉ። እናም ለወሲም ምክር ይጠይቁታል። እኔ የመጋረጃ ጀርባ ስለሆንኩኝ አያዩኝም። የሚሰሙ ችግሮች በጣም የሚያሳዝኑም የሚያስቁም አሉ የሚያሳዝኑኝ፣ ስጀምር አንዲት እናት ሁሌ የምትገርመኝ በጣም ተሰቃይታ ልጇ ሊሞተባት ሲል ያልሄደችበት ቦታ ያልሄደችበት ሀገር የለም። ዙራ ዙራ ምንም መፍትሄ ስታጣ ልጇን ይዛው መጣች። ሲያየው ጠንቋይ ዋጎቴ ተቆጣ። የሰይጣን ክምር ይዘሽልኝ መጣሽ፣ አይተርፍም፣ እርምሽን አውጪ አላት። በጣም በጣም ጮኸች፣ አለቀሰችም፣ ኡኡ አለች። ልጇን እዛው ጥላው ጠፋች። ልጇ በጣም ነበር የሚያሳዝነኝ። እዛው ሆኖ ከሳምንት በኋላ ሞተ። እዛው ነበር የቀበር ነው። የሆነ የተባባሉት ነገር ነበር መሰለኝ። በዓመቱ እናቲቱ መታ የውልቻቸው መንታ ልጆች አስመርቃ እግሩን ስማ ለሺዎቹ ግብሯን ገብራ ሄደች። በወቅቱ ምን እንደተፈጠረ ባላውቅም ይመስለኛል ይህንን ልጅ እዚህ ጥለሽው ከሄሽ ልጅ በልጅ ትሆኛለሽ ብሎ መርቋት ይሆናል እንዳላትም ህዋ ሆነ። እሱ ሆዳቸውን ሲነካቸው እግራቸውን ሲነካቸው በጣም ይጮሃሉ። እገሌ እንዲያድርጎብኝ፣ እንትና እንደዚህ ያስቀብሮብኝ ይላሉ። ይሄዳሉ፣ ያወጣላቸዋል። ብር አይጠይቃቸውም፣ ወይም ይህን ያህል አይላቸውም። እንደው ዝም ነው የሚላቸው። እነርሱ ግን ለመስጠት ወደ ኋላ አይሉም። የሚገርመኝ ነገር እርሱ በጣም አረቄ ይወዳል፣ ግን እንደሚጠጣ እንዲታወቅ አይፈልግም። በጣም ብዙ በጣም ብዙ ሴቶችንም ይገናኛል። እንዲታወቅበት ግን አይፈልግም። ለሊትም ጭምር ተነስቶ ከነርሱ ጋር ሲገናኝ አገልጋዮቹን ያስርቃቸዋል። ከሱ ጋር የሚገናኙ ሴቶች በጣም በደስታ ይጫጫሃሉ። ምን እንደሚያደርጋቸው ግን ማወቅ አልችልም። አንድም ቀን አገልጋዮቹን ነግቶ በሌላም ዓይን አይቶ አያውቅም። በሆነ ባል ሆነው ይጮሃል፣ ይራገማል። ሰላት አይሰግድም፣ ጦሀራም አያደርግም። እኔ ነበርኩኝ አገልጋዩ ልብሶቹን የማጥበው በዚህ አይነት ነገር ስጸየፈው፣ አንዲት አሚና የምትባል ካዳሚ አለች። በረካቸው ኮኖብላ ብላ ራሷን ታሽበት ነበር። እኔ ወደ ላይ ይለኛል። ወላሂ በፓንቱ ላይ ካካውን እንኳን ትልስ ነበረ። ያን ያህል ነው ውዴታቸው። እኔ ከዛን ጊዜ ጀምሮ ይህ ነገር ልክ አይመስለኝም እላለው በውስጤ። ልሰራውም በጣም እጅግ ጥላቻ ያድርብኛል። ይህ ጥላቻ እያደገ የመጣ አንድ ወቅት ውሃ ቅጅ ተብዬ ወደ ወንዝ ወረድኩኝ። እንደ ከተማ ማይክሮፎን የለም። አዛን ሲል አቅራቢያ ካልሆነ ምንም የሚሰማ ነገር አይኖርም። ያን ጊዜ ልቀዳ የወረድኩበት ቀን አዛን ሲባል በህይወቴ ለመጀመሪያ ጊዜ ነው የሰማሁት። አዎ እስከ ዘጠኝ ስምንት አመቴ ድረስ ቤተሰቤ ጋር ሳድግ ሰግደው መስጂድም ይዘውኝ ሄደው አያውቁም። እናም አዛን ሲባል ልቤ ደነገጠ። እስኪ ምንድን ነው ለምን አላይም ብዬ ሄድኩኝ። ጋራው ላይ ስወጣ አንድ ሽማግሌ ሰውዬ ጆሯቸውን ይዘው አዛኑን ይሉታል። ንስጥም ብዬ ቀረው። እኔ መሰለኝ፣ እዚህ ደግሞ ሌላ አባባ አሉ፣ ሰው ይመጣል ይካድማቸዋል ብዬ ነው። እናም ከዚያ ቀን አንስቶ ወደዛ ቦታ በዝሁር ሰዓት መሄድ በጣም ሱስ ሆነብኝ። እኔ የመሰለኝ የነበረው ዝሁር ሰላት ላይ ብቻ ነው አዛን የሚባለው። እናም ጁማአ ጁማአ ምንም አይኖርም። አሁን አድጌ ሳጣራ ሁሉም በጁማአ ለመስገድ ወደ ትልቁ መስጂድ ይሄዳሉ። ለዛ ነው ተባልኩኝ። እናም እኔ ውሃ ቀዳለው ብዬ እዛ ስሄድ የሚያዩኝ ካዳሚዎች እንደሚሰልሉኝ ምንም አላውቅም ነበር። እናም አጎቴ ወይም አባባ አስጠራኝ በጣምም ተቆጣ። ከዚህ በኋላ በዛ ሰዓት ትወጪና ብሎ ተቆጣኝ። እኔም አለቀስኩኝ። ምክንያቴንም ጠየቀኝ። እኔም ነገርኩት። ለምን እንደሚሄድ እንዴት እንዳደረገ ባላውቅም እኛን ሽማግሌ ሰውዬ አስጠራቸው። እሳቸውም ቤት መጡ። በጣም የፈሩ ይመስላሉ። እንደ እድሜያቸው እንኳን አንቱ ብሎ አልጠራቸውም። አዛን በልዚህ አላቸው። እሳቸውም ድምጻቸው እየተንቀጠቀጠ አዛን ሳይወጣ ለምን እላለሁ አሉ። አባባም በጣም ተቆጣ። ላለማለት ወናያቸውን ሰብስበው እንደማይሉ እርግጠኛ ነበርኩኝ። ግን እኔ ያየኋቸው እና የተፈጠረውን በሙሉ ነገርኳቸው። በጣም አዘኑልኝ። አዛንም አሉ። እዛው ቤቱ ውስጥ ገና አዛኑን ከመጀመራቸው ከትከት ብሎ ሳቀ። ደንግጠውም አቆሙ። የረበና ሰላም በእናንተ ላይ ይሁን። ኢንሻአላ ክፍል አራት በቀጣይ ዘንላችሁ እንመጣለን። እስከዛው ሰላም ሆኑልን። አሰላሙ አለይኩም ወረሕመቱላሂ ወበረካቱ እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጂን በአይነናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው።